ቅዱስ፣ ቅዱስ፣ ቅዱስ በሰማይና በምድር ሁሉን የምትገዛ ሁሉን የምትችል የሚሳኔ የሌለ ለኃይሌ፣ ለስልጣነ፣ ለግዛት፣ ለዘመን ፍጻሜ የሌለ የምትምር፣ የምትሸከም፣ የምትራራ፣ የምትወድ፣ የምታፈቅረን አምላካችን ቅዱስ እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። መልካሙ እረኛችን፣ የነፍሳችን ጠባቂ፣ የህይወታችን እረኛ፣ በለመለመ መስክ የምታሰማራን፣ በእረፍት ውኃ ዘንድ የምትመራን በሞት ጥላ መካከል እንኳን በህይወት የምታሳልፈን በእሳት ውስጥ ሳይቃጥለን የምታሳልፈን ዋው ሳያሰምጠን የምታሻግረን በመከራ በጭንቅ በአስከፊ ዘመን እግዚአብሔር አምላካችን መከታ፣ ጋሻ፣ ምርኩዝ የሆንክልን ለዓለምና ለዘለ ዓለም ጸንተ የምትኖር ኃያሉ ገናና ወረኛችን እግዚአብሔሮ ክብር ምስጋና ላንተ ይሆን። ስለማይነገር ስጦታ ስለ እልፍ አእላፍ ውለታ ስለ ደግነት ስለ ፍቅር ስለ ቸርነት ብዛትና ስለ ፍቅረ ጥልቀት እግዚአብሔር ሆይ እናመሰግናለን። እንዲያና እንዲ ብለን ተርከን አውርተን ዘርዝረን ስለማነ ጨርሰው እግዚአብሔር ሆይ ስለ ታላቅነት ምረት፣ ቸርነቴ፣ በጎነትና ረራሄ እግዚአብሔር ሆይ የምንሰጥህ ምስጋናችን ነው። ምስጋና ላንተ ይሁን። ቅዱስነ፣ ታላቅነ፣ ቸርነ፣ በጎነ እግዚአብሔር ሆይ እናመሰግናለን። በማይለመት በማይለወጥ ፍቅር ወደናል በማይሻር ቃል ኪዳን እግዚአብሔር አምላክ ሆይ ቃል ኪዳን አድርገልናል። ዘላለም ሞት ወደ ዘላለም ሕይወት፣ ከደቅደቅ ጨለማ ጨለማ ወደሚደነቅ ብርሃን፣ ከባርነት ወደ ነጻነት፣ ከቀንበር ከጨለማው ከከበደብን ስራትና ቀንበር ከእስራት በላይ እግዚአብሔር አምላክ ሆይ ነጻ አውጥተ በአርነት እንድንኖር እግዚአብሔር አምላክ ሆይ ልጆች አድርገናል። በሞት ላይ በባቡ ላይ በጊንጡ ላይ በጨለማ ላይ እንድንጫማ ስልጣን ሰጥተናል። የምድር ጨው የዓለም ብርሃን አድርገህናል። እግዚአብሔር አምላክ ወይ እናመሰግናለን። ስም እየተባረከ፣ የተቀደሰ ይሁን። ልዑሎይ ምስጋና ይገባሃል። ከአንተ ውጪ ሊመለክ ሊሰገድለት ሊከበር ሊወደስ የሚገባው አምላክ ማንም የለም። አንተ በፍጥረታት ሁሉ ኃያል ታላቅ ባለሥልጣን ጉልበታምነ ክብር ይገባሃል። እግዚአብሔር ሆይ ለዘላለም ተባረክ። እግዚአብሔር ሆይ መድኃኒታችን ነህ። ሕልውናችን በአንተ እጅ ላይ ነው። አምላኬ ጉልበታችን አንተነ፣ ኃይላችን አንተነ፣ ስንደክም በርታታችን፣ ስንስት መንገዳችን አምላካችን፣ ሲጨንቀን ሰላማችን፣ ስንታመም መድኃኒታችን፣ ስናጣ በረከታችን አምላካችን አንተ ብቻ ነህና እናመሰግናለን። ክብር ለአንተ ይሁን። አምላክ አምላኬ ማንንም የማትንቅ! የተሰበረን፣ የምትጠግነን፣ የታመመን፣ የምትፈውስ፣ የሳትን፣ የምትመልስ፣ የተረሳን፣ የምታስታውስ፣ የሞቴን፣ የምታስነሳ አምላኬ፣ የተዋረደን የምታከብር አንተ ነህ። የተጨቆነን ፊት የተነሳን እግዚአብሔር የምትሰበስብ የምትወድፍ ቀን የምትመግብ አንተ ነህ አምላኬ። እንዳንተ ያለ ማንም የለም አምላኬ ሆይ፣ ለተረሱትና አስተዋሽ ላጡ፣ ግራ ለተገቡ፣ ለተጋቡ፣ ለተጨነቁ ሜጃ፣ መምጫ፣ መግቢያ፣ መውጫ፣ ግራ ለገባቸው አምላኬ፣ ተስፋችን አለቀ ብለው ተሟጠጠብን ብለው እግዚአብሔር ተስፋ ቁርጠው በራቸውን ዘግተው ለተቀመጡ ሞታቸውን ለሚጠብቁ በሐዘን ለሚጨነቁ አምላክ፣ አንተ የእንደገና አምላክነ፣ አምላክ፣ አንተ የእንደገና አምላክነ፣ ምርኮን የምትመልስነ፣ ሰላምን የምትሰጥነ፣ እግዚአብሔር አምላክ በረከትን የምትሰጥነ፣ ጤናን የምትሰጥነ አምላክ ክብር ምስጋና ለአንተ ይሁን። አምላኪ አምናን ያለፍነው ዘንድሮም ያለነው ለነገም ተስፋችን አንተ ነህ። በአቅማችን የተሻገርነው ያለፍነው ምንም የለም። ዛሬም በጥበብ በማስተዋላችን አይደለም የምንኖረው። ለነገም አምላካችን ወይም መፍትያችን፣ መንገዳችን፣ ሰላማችን፣ ረፍታችን አንተ ነህና እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን። አምላኬ ማንንም የማትንቅ ማንንም የማትንቅ ማክበር ልማድ የሆንልህ ጌታ ማንሳት ድል ማስነሳት አሸናፊ የማድረግ ልማድ የሆነ ለጌታ ባሪያን የምትሾም የወደቀን የምታነሳ እረኛን የምታነግስ አምላክ እግዚአብሔር አንተ ነህ። ክብር ምስጋና ላንተ ይሁን። በባዕድ ምድር ሞገስ የምትሆን በስደት ምድር በረከት የምትሰጥ አምላክህ በጭንቀት ስፍራ ሰላምን የምትሰጥ ሞገስ የምትሰጥ አምላክ እግዚአብሔር የዮሴፍ አምላክ የያዕቆብ አምላክ የአብርሃም አምላክ የኤልያስ አምላክ እግዚአብሔር ታላቅ እግዚአብሔር ገናና የቅዱሳን አባቶች የሐዋርያቶች አምላክ እግዚአብሔር አባታችን ሆይ ክብር ምስጋና ለአንተ ይሁን። ምስጋና የሚገባው ክብር የሚገባውን አንተን እንጠራለን። አምላኬ ከጠላቶቻችን ምን ድናለንና እግዚአብሔር ሆይ ክብር ምስጋና ለአንተ ይሆን። እርዳን እርዳን። አምላካችን ሆይ አንተ መልካም ነቸር ነህ። ሁል ጊዜ ትራራልናለህ፣ እንደ ዓይኔ ብሌን ትጠነቀቅልናለህ፣ ትሳሳልናለህ። አምላካችን ሆይ እናመሰግናለን። በድግግሞሽ በደል፣ በድግግሞሽ ስህተት፣ በድግግሞሽ ኃጢአት ደግመን ደጋግመን እንዳንበድል እግዚአብሔር አምላክ ሆይ እኛም በመንፈሳዊ ሕይወታችን ሳናድግ ሳንለወጥ ክብርህን መንገድህን ሐሳብህንና ያየህልንን ክብር ሳንወርስ እግዚአብሔር አምላክ ሁል ጊዜ ባለንበት እንደማያደግ እግዚአብሔር አምላክ ሆይ እንደ ቀነጨረ ፍሬ እንደማያፈራ ዛፍ እንዳንሆን እግዚአብሔር አምላክ እንድናደግ ከክብር ወደ ክብርም እንለወጥ እንድናደግ እግዚአብሔሩ ፍሬም እንድናፈራ በፍሬያችንም ለብዙዎች ምክንያት በረከት እንድንሆን እግዚአብሔር ሆይ እርዳን። ከሕይወታችን መቆረጥ መገረዝ ያለበት ይቆረጥ፣ ይገረዝ። እግዚአብሔር አምላኬ ከመንገዳችን መወገድ ያለበት ሁሉ ይወገድ። ጭንገፋ ይወገድ። እስራት ይበጣጠስ። ሰንሰለት ይቆረጥ። አምላኬ ሆይ እርዳን። ከክፉ ነገር ሁሉ ሰውረን። መግባታችንን፣ መውጣታችንን፣ ህይወታችንን፣ ዕቅዳችንን፣ ሐሳባችንን፣ አላማችንን አንተ ውሰድ። ያንተ ፍቃድ፣ የአንተ አላማ፣ የአንተ ሐሳብ በሕይወታችን ዘመን ሁሉ ይሆንብን። በነገር ሁሉ ክብር፣ ምስካና ለአንተ ይሆን። በነገር ሁሉ አምልኮ፣ ወዳሴ ለአንተ ይሆን። እግዚአብሔሮ ስለ ሁሉ ተመስገን። የጨለማ ሥራ የዳብሎ ስቅድ ዓላማ ሁሉ ከንቱ ይሁን። የአንተ ሐሳብ ብቻ በሕይወታችን ይጽና ጌታችን ኢየሱስ ክርስቶስ ስም ጸለይ አሜን።